የመን ገብቻለሁ። የመን ወደ የመን ሊሄድ ነው ወደ የመን ሊሄድ ነው ማለት ነው። የሚሄደውን ቪዲዮ አንድ ላይ የመን እዛው ስደርስ እልቅላችኋለሁ ከዚህ ቪዲዮ ጋር ማለት ነው። ነገር የሚሄደው ወደ የመን እንግዲህ ልጆችም ማለት ነው ፓስፖርት ስላላቸው ያለው ያስወጥችላቸው። መኖሪያ ፈቃድም አላቸው እና እንግዲህ ያው ከፈለኩኝ መመለስ እችላለሁ ማለት ነው። መመለስ ከፈለኩኝ ያጥቃ ነው። እንግዲህ እዛ ለምንድነው የምትሄዱ ካላችሁን፣ እዛ በቃ ልጆችን ይዤ አረቤት ገብቼ አረቤት ብሰራ ይሻለኛል። ምክንያቱም ሳይድ እና እኔ ሱመያ ኢትዮጵያ ተሽከርክራ ተሽከርክራ ብሬ ያለው በሰመይ በትሰመይ የምንገዳለው ይልሃል አባቴ አሁን ቤተሰቦቿን አይታለ ልጆቿ አስተካክላ ተመልሳ እንግዲህ ወደ የመን ገባች ማለት ነው። ሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የቻናል የቤተሰብ ወይደናችሁ ሰላም ናቸው ወይ? እንደ አልሐምዱሊላሂ ረቢል ዓለሚን፣ ሰላም ይሽክሯልህን እናንተ ስደት ናቸው ለቻናሉ አዲስ የሆናችሁ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቶች። ዛሬ እንግዲህ ሱመያ ወደ የመን ገብታለች ማለት ነው። ኢትዮጵያ አልሆነልኝም ኑሮ ተወዷል እንደ ማለት ነው እንግዲህ የሚያግዘኝ የለም እንደ ማለት ነው። እስ ሱመያን ቪዲዮ አይተን እንመለስና እኔ የምለው ነገር አለ ማለት ነው። በዚህ ላይ እንግዲህ ኢትዮጵያ መኖር አልሆነልኝምና ወደ የመን ተመልሻለሁ። የመን ሁለተኛ ሀገሬ ናት፣ በጣም የምወዳት አላ በሰላም ወደ የመን በጣም እንግዲህ ኢትዮጵያ የነበረኝ ታደስ ነበረ እና በጣም ደስ መለስኩ ማለትና የመላየስገያተስተዋየምንወረላያለታላ አሰላሙ አሌይኩም ወረህማቱላ በረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ በዝት በዝዝት ይበልልኝ። እንግዲህ እሄዳለሁ እመጣለሁ እሄዳለሁ እመጣለሁ። በዚህ አመት ሳይሆን በዚህ ወር ውስጥ ነው የሚባለው። አይ ከወር እንኳን አለፈኝ ወራት ውስጥ ልበለው እንዴ፣ ተሽከረከርኩኝ አይገልፀውም። ተሽከረከርኩኝ ተሽከረከርኩኝ። እውነት ከሰና እንደተነሳው በየሀገሩ ቢሆን ዓለምን አዳርሻለሁ። በቃ ለማንኛውም እንግዲህ ከኢትዮጵያ ወደ የመን ገብቻለሁኝ የመን አደን ያው፣ በረራ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምትመጡት እና ቀጥታ መጥቻለሁኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የሀገር ኮተ ሰብስቤ ፍዳይን ስላየውኝ፣ በአሁኑ ስመጣ ልጆችን እና ይህቺን አንድ ሻንጣ ጥልጥል፣ በቃ እንዲህ ምንም እንትን የሌለበት በቃ መኪና ባስ ላይ እንዲህ ይጭኑላችኋል። በቃ ምንም ግልግል ደረጃ ማውጣቱ ደረጃ ማውረዱ፣ ምን ማለቱ፣ ሰው መሰብሰቡ። አሁን ራሱ ደረጃ ማውጣቱ ደረጃ ማውረዱ። አሁን እችን ነገርኳቸው፣ ተሎ ወርደው ተቀበሉ። ልጁ ላኩልኝ፣ አመጣልኝ ማለት ነው። ያኛው የሚወስድልኝ ሰው ደውዬ በገንዘብ ነው ያስወረርኩት ማለት ነው። የኛ አበሻ ልጆች ናቸው አግኝቻቸው። ከሆቴል ስወጣ ወደዚህ ይዘውኝ ወጡ። ከዛ ሰወጣም ደግሞ ድጋሚ ደውዬላቸው፣ ቁጥር ተቀያይረን ነበረ መጡ እዛ ሄድን ማለት ነው። እና እነሱ ማላይ ስጣቸው አወረዱልኝ። ከዛ በቃ ሲሄድ ሲሄድ ማለት ነው ከኢትዮጵያ ኢትዮጵያ ከአምሳ ሺ በላይ ነው ያወጣት ማለት ነው። እና እንደውም ይህን ሁላ ከምገዛ ምን አለ እዛው ገዝቼ፣ በጣም ነው የተናደርኩት ማለት ነው። ይህን ሁላ አውጥቼ የኪሎ ከፍዬ ምና እንደዛ ፍዳዬን በልቼ መከራዬን አይቼ ምን አለ እዛው ኢትዮጵያ በገዛው ነው ያልኩት ኢትዮጵያ ለምን አልገዛሁም ነው ያልኩት ማለት ነው። እና በጣም ነው የተናደድኩት፣ በመግዛት የራሱ የማይሆን የሚያወራውን ሰብስቤ እኔ ራሱ ከሄድኩኝ በኋላ የምለብሰው ልብስ ራሱ አስጠላል። እና ብዙ ጊዜ እውነት ለመናገር ከሆነ በተለይ እዚህ እዚህ እኔ ያው ወደ ሌላ ሀገር እንኳን ልብስ ምናምን አለ መሰለኝ ሳይሆን ወደ ዱባይ ምናምን። እዚህ ግን እንደምፈልጉት አይነት ልብስም ስለሌለ ኢትዮጵያ ስትሄዱ ወይ ፋሽኑ ያለፈበት ሊሆን ይችላል ወይ በቃ መልበስ የሚደብራችሁ አይነት ልብስ ነው ማለት ነው። እዚህ ቆንጆ ያላችሁ ልብስ ኢትዮጵያ ይደብራችሁ ይችላል። እና በጣም እኔ ራሱ በጣም ነው የተናደርኩት። ምናለ ባልገዘው ነው ያልኩት ማለት ነው። ከልጆች ልብስ ውጪ፣ እና በዚህ ሻንጣ ብቻ ይችን ሻንጣ ብቻ አንጠልጥዬ ወጣው ማለት ነው። ስለ ቤቱ አላወራኋቸውም ሳ ቤቱ ራሱ ሹቃን የተመለስኩት እዚህ ማራ ላይ ተከራይተው የሚኖሩ ረጅም ዓመት እዚ ቆዩ የቆዩትላችሁ እዚ የዚሁ ሀገር ሰዎች ናቸው። ግን እዚ ማራ ላይ ብዙ ጊዜ የኖሩ ማለት ነው። እንግዲህ ሱመያ ማለት ነው ከየመን ኢትዮጵያ፣ ከኢትዮጵያ የመን እንግዲህ እያለች ማለት ነው። ሰይድም ሀዩን ፈታለሁኝ ፍታ ካልሽኝ ብሎ ነበር ትናንትና ያለው። እንግዲህ ዛሬ በየመን መግባቷን እንግዲህ ቪዲዮ ሰርታለች ማለት ነው። ሰይድም እንግዲህ ተከተለች የመን እንደምትሄድ ባለሙሉ ተስፋንን የመን ትታረቃላችሁ። ይችን ጭርቋን ጥላ ሄደች ኩሪሪክስ አበዲ አዩን ተተክ እንግዲህ ከልጆች ጋር ትታረቃለህ ብለን ባለሙሉ ተስፋንን እንግዲህ እንጠብቃለን ሁላችንም ግን ሱመያ እውነት ለመናገር ጎበዝነሽ ግን ከአንዱ ሀገር አንዱ ሀገር መንከራተቱ ምን ከማዴኑ ለልጆችሽም ግን አላ ይጠብቅሽ ራስሽን አረጋግተሽ ሀብትሽን ተካፍለሽ ከእሱ ጋር እንኳ አልኖርም ካልሽ ለልጆች ማሳደጊያ ማያዝ ሲገባሽ እውነት ለመናገር ጀግንነትሽን ከአንዱ ሀገር አንዱ ሀገር በማድረግሽ አንዳንድ ጊዜም ትንሽ ማባረፍ የሚመክርሽ ሰው አቶ ይሁን፣ ለራስሽን አይ በቃኔ ይሄ ነገር እኔ ካሁን በኋላ በቅቶኛል ብለሽ ይሁን፣ ቢበቃሽም፣ አዎ ቢበቃሽም ሀብትሽን ተካፍለሽ የለፋሽበትን የልጆችሽን ልጆች ማሳደግ ያይዘሽ ልጆችሽን ትምህርት ቤት አስገብተሽ እያስተማርሽ መኖር ትችይ ነበረ። ቢሆንም ግን የመንም የሆነ ትምህርት ይገባሉ። ዞሮ ዞሮ ያው የአንቺ ሰላምነት፣ ያንቺ ጤንነት፣ የልጆችሽ ጤንነት ነው የሚፈለገው። ማንም አይደለም። ሰይድ እንግዲህ ከዚህ ቪዲዮ እንግዲህ አዩም አንተም ምንም መልስ እንደምትመልሱ ማየት ነው ያለብን ማለት ነው። እንግዲህ ሰይድ ከአሁን በኋላ ዝም ብለህ ቪዲዮ እየሰራ ከአዩን ፍታ ካልሽ፣ አዩን ፍታ ቻልሽ እያልክ እንድትመጣ አንፈልግም። አንድ እንትን ላይ የመን ገብታ እንግዲህ የመን ያው ሎኬሽንም አለ በእግር በፈረስ ብለህ ከእሷም ታሁን በኋላ ለልጆቿም ይቃ ማውጣት አለች። አልሐምዱሊላህ ማንም ያን ያክል ብዙ የሚያስፈራት ነገር አይኖርም። ስለዚህ ያው ሂደህ መጠየቅ አለብህ። እንደነገርኳችሁ ትናንትና ሳይል ጎንደር እንደሄደ አፈላልጎ ቤተሰቦቿ እግር ላይ ወርቆ አገናኙ ላናግራት፣ እንነጋገር ብሎ መለመን ሲገባው መቶ ስለ ጣዝማ ማር ነበር የሚያወራው። እና ይሄ ይሄ ከመሆኑ በፊት ልጆችህን ሚስትን የምታገኝበትን መንገድ ነበር መፈለግ የነበረብህ። ግን ከዚች እብድ ጋር መተህ ደግሞ ቪዲዮ ትሰራለህ። እስኪ የዚችን የእብድ ቪዲዮ አይተን እንጣ። ይችን የተመለጠች ሙዝ የተላጠች ሙዝ የመሰለች አግብተህ ከልጆችም ጋር ከሞቀ ህይወት ከሀያትህ ከነበረ ከሀያት አፈራርሰን የመጣሁ ለአግባ እንዳልክ የመን እንደተፈቀደልን አረቢቷን አግብተ ሆን ይሻለ ነበረ፣ እውነት ለመናገር ማለት ነው። ግን አንተ ገብተህም የምትሳደብ ተሳዳቢ ሚስት ነበር ያገባኸውና ያው፣ እሷንም በልክ ያው እዚህ ደረጃ ያደርሳቸዋታል። ግን ለማንኛውም ሴቶች እየበዝናል ከሱመያ ምን ትምህርት ቀሰማችሁ? የሚጎዳ ወይስ የሚጠቅም? እኔ ሁለት አይነት ነው። አንደኛ የሆነ በቃ የለፋችበትን ሀብትና ንብረት ዝም ብላ ለወሮበላ ትታ እንትን ማለቷ ይሄ በጣም እንትን ብሎኛል። አናዳኛልሽ ማለት ነው። ሁለተኛው ደግሞ ገንዘብ ገንዘብ ስላላት ነው ብዬ ነው ያሰብኩት። ገንዘብ ገንዘብ እውነት ለመናገር ጤናን አይገዛም። ምክንያቱም ተሞት አያድንም። ሌላው ግን በቃ እንደዚህ መጓጓዣዎችን፣ ምግቦችን በቃ ጊዜያዊ እንትኖችን ይሰጣቸዋል። ግን የመጨረሻው ግን ያው ገንዘብ ትታችሁ ስለምትሄዱ ያን ያክል ኮንፈርት አይሰጣችሁም። ያ ነው ግን ገንዘብ መኖር አለ። ገንዘብ ሲኖራቸው የተወሰነ ተብቃቁበት አላቸው። አሁን እሷ የመጀመሪያው ከየመን ስትወጣ ገንዘብ ባይኖራት ኖሮ እዛው ቤት ነበር ቁጭ ብላ የምጠብቀው፣ ወይ ደግሞ አንዱ ቤት ሰው ጋር ሁና እንደዚህ እንደዛ አድርጎ ብላ ነበር እንትን የምትለው። ስለዚህ ገንዘብ የማያረገው ነገር የለም ስሮ፣ ለልጆቿም ለሷም ጠቅሟታል ማለት ነው። ጊዜያዊ ጥቅም ሰጥቷታል። አሁንም ደግሞ ሻላ ልጆቿን እንዳይረቡባት፣ ልጆቿን እንዳይጠማባት፣ እሷ እንዳትሸገር አላህ ስብሃነ ተዓላ ከሷ ይሁን። አረብ ቤት ገብቼ ሰራለሁ ብላለች። አረብ ቤት ገብተሽ እንኳ ትሰሩ ለምን ኢትዮብ እንደዚህ እየከፈለች ለልጆችሽ ለአንቺም፣ ያው አረብ ሀገር ስለሚሻል ብቻ ጥሩ ነገር ከኢትዮጵያ እዚህ ይሻላል። የኢትዮጵያ አየር ታውቃላችሁ፣ ኑሮ ውድነቱ ታውቃላችሁ። እሷም ተናግራለች፣ ብዙ ብር ይዛችሁ የማያልቅ ይመስላል፣ ግን አለቀ ብላለች ማለት ነው ይህን ይህን ለማድረግ ያው ይሻልሻለ ወጣ ብለሽ ይሻልሻለ። ስለዚህ ንቆ በዚህ ብዬ ያለሁ ማለት ነው። እንግዲህ ሱመያ ባለሽበት እይጠብቅሽ ልጆችን ማላ አይጠብቃቸው። ጤና ያርግልሽ አምሺ። ጤና ጤንነት ነው ሀብት ጠፊ ነው ልጅ እውነት ለመናገር የወለዳችሁ ልጆች ጤነኝ ጤናማ ሲሆኑላችሁ አንድ ሀሳብ ትገላገሉና እፎይ አልሐምዱሊላህ ጤናማ ላይ ስለሰጠኝ ብላችሁ ለምድ ባልጋ ቁራኛ የሆኑ ልጆችን የሚይዙ የሚያሳድጉ የምናሁ ይስላሉ ማለት ነው። ስለዚህ ሱመያ እንግዲህ አንዳንዶቹ ሱመያ ንግስት ሱመያ እያላችሁ በጣም አበላሻችኋት፣ ህይወቷን አበላሻችኋት። ጋር ምናምን ነገር የሚባል አለ። በነገራችን ላይ በሰው አይደለም የሰውን ህይወት ሊመራጅ ንምኔ ኮሜንታተሮች ቢሉም ባይሉም ሱመያ የራሷን ቀልብ ማወቅ እና ማድረግ ያለባት እሷ ራሷ ናት። መጀመሪያውንም ብያለው። በኮሜንታተሮች ከሄድሽ አንቺ ሞኝ ነሽ ጅል ነሽ ብያታለሁ ግን እሷ ግን ቢሆን ብዙ ሰውም ታረቂ የሚላት አለ። አንዳንዶች ናቸው እንዳትታረቂ ልጆቹ እንዳታሳይ፣ ግድ ልጆቹ እንዳታሳይ የሚለው አያስማማም። ማን ነው ልጆቹ ማሳይ ግዴታ ይላታል? ለምን ይሄ ሀቅና ሀቅ ነው። ይሄ የአላህን ሀቅ መጣስ ነው ማመፅ ነው። ፍች ትጠይቃለች ታ ልጆች ምን የመከልከል መብት ግን እየላትም በህግም ብትሄድ ያሳይ ነው የምትባለው። ቢሄድ ወይም ብትሄድ እሱም አሳዳጊ ቢሆን ልጆችን ከለከለ ይስባል ህግ እንዳሳይ ነው እንትን የሚልበት ማለት ነው። ስለዚህ ይህንን እያወቃችሁ ልጆች ልጅ አታሳይ አትበሏት ብሏል። ልጆቹን በየት ታይም ላይ ሆኑ ልጆቹ ማየት፣ መርዳት፣ መጠየቅ ይሄ ግዴታው የአባት ግዴታ ነው እና ሰይድም ያው እስካሁን ልጆች እናረዳም አላለም ግን ቢሆንም እንግዲህ ከሰይድ ጋርማ የሆነ ነገር ነው። እናንተ ተመለሱ ብትሉንም ከጀርባ ብዙ ነገር አለ ብላለች ሱመያ። እንግዲህ አላህ የጀርባውን አላህ ያንሳልሽ፣ ሰላሙን ያውርደው፣ አላህ ያገናኛችሁ ነው ምለው አብራችሁ ባትኖሩ እንኳ ለልጆቻችሁ በአንድ ላይ ባትሆኑ እንኳ ራሱ ተመካክራችሁ ለማሳደግ ታስፈልጊያለሽ ያስፈልጋለ ማለት ያክል ነው። ወዶች ቪዲዮን ከወደዳችሁት እስኪ በሱመያ ማን ነው የተገረመው? ላይክ እያደረጋችሁን ሰብስክራይብ እያደረጋችሁን አበረታቱ ማለት ነው። እንግዲህ ሱመያ እንግዲህ አንዳንድ ሰዎች አሳዘነችን፣ ምስኪን አሳዘነችን የሚል ሰው አለ። አንዳንድ ሰው ደግሞ ትዳሯን የበተነችው ራሷ ናት፣ ራሷን በራሷ ናት የሚል ሰው አለ። ግን እኔ እንደኔ እንደኔ ግን ሱመያ ይሄ ሁሉ ሊመጣባት የቻለው ብያሰብኩት፣ የመን እያለች እቃውን መሸጧ ነው። እቃ ከመሸጧ በፊት እዛ ሆና መጓፈጥ፣ በቃ ያለውን ነገር እዛ ሆና ወይ በቃ ቢነጋገሩ ያ ነገር ነበር። ግን ያው ብቻ በመሄዷም ቤተሰቦቿን አይታለች። አልሐምዱሊላ ምንም የሚጸጽናት ነገር ያለ አይመስለኝም። እንደገና ደግሞ ካዩ በረኪናም ደግሞ ብዙ ሚስጥሮችን አውጣት ታመታለች፣ አምሼ በውስጧ የሚቆጫትን ነገሮች ሁሉ አስተካከላ። ምናልባት እሱ እኮዛ ሂዶ ልጆቹም ሊቀማት ይችል ነበር እንዳወሩ ከሆነ ማለት ነው። ግን በሰዓቱ ደግሞ ያው መኪናም ገዝቶ አይፎንም ገዝቶ ነበር፣ እንግዲህ ሰፕራይዝ ሊያረጋት የቻለው ግን እሷ ሁሉንም እንደማፈልግ ነው እንትን ያለችው ግን ቢሆንም ብቻ